ሰላም ሰላም ጤና ይስጥልኝ የተወደዳቸው የናይል አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛለኝ። ይሄ ናይል አካዳሚ ነው። የዚህ ቻናል አዲስ ሲሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባር ቤተሰቦቻችን ደግሞ እንደተለመደው ላይክ እና ሸር እያደረጋችሁ አማርኛ እንዲሁም እንግሊዝኛ መማር ለሚፈልጉ ሁሉ አዳርሱልኝ እያልኩኝ ከወዲሁ አሳስባለሁ። በየትኛውም የዓለም ዳርቻ ያላችሁት ወንድሞቻችን አማርኛ እንዲሁም እንግሊዝኛ ቀለል አድርጋችሁ በአጭር ጊዜ እንድጽፉ እንድታነቡ እናደርጋለን ማለት ነው። ይህ ቪዲዮ ለእናንተ ከደረሳችሁ በማንኛውም አጋጣሚ ሰብስክራይብ እያደረጋችሁ ለፉ ባላችሁበት ሁናችሁ በኦንላይን እቤታችሁ ባላችሁበት፣ በማንኛውም ስራ ቦታ ቁጭ ብላችሁ በራሳችሁ ስልክ በኮምፒውተር ወይም በላፕቶፕ ቁጭ ብላችሁ አማርኛን እንዲሁም እንግሊዝኛን አቀላጥፋችሁ እንድጽፉ እንድታነቡ እናደርጋለን ማለት ነው። ዛሬ ደግሞ በአዲስ መልክ ነው ይዤላችሁ የመጣሁት አማርኛ ቃል ምስረታ። እዚህ ጋር እንደምታዩት ዝም ብሎ ቃል ምስረታ አይደለም። በጣም ውስጡ ሚስጥራዊ የሆነ ነገር ነው። አማርኛ ቃላትን እንዴት አድርገን ማንበብና መጻፍ እንችላለን? ከዚህ ጋር ከነ ርሱ እንደምታዩት ምንድን ነው የሚለው አማርኛ አገጣጥሞ ማንበብ። እንደዚህ ቀሎ አያውቅም። እውነት ነው፣ ቀሎ አያውቅም። ምክንያቱም ይህንን መረዳት ከተቻለ፣ ይህንን መረዳት ከቻላችሁ፣ ከዚህ ጋር ማስቀምጥላችሁን የጻፍኩትን ነገር ውስጠ ሚስጥሩን መረዳት ከቻላችሁ፣ አማርኛን በተለይ አገጣጥማችሁ ማንበብ ለተቸገራችሁ፣ ፊደላትን አውቃችሁ አገጣጥሞ ማንበብ የቸገራችሁ ልጆች ረጋ ብላችሁ እስከ መጨረሻው ለማየት ሞክሩ። እርግጠኛ ነኝ ይህን ቪዲዮ ከመጀመሪያው ጀምራችሁ እስከ መጨረሻው እስከ ምንጨርስ ከቆያችሁና መጨረሻ ላይ ያለውን ትክክለኛውን እውቀት እንደምታገኙ እርግጠኛ ነኝ። ምንም አያጠራጥር። ምክንያቱም ከዚህ ጋር ማንኛውም ቃል ምስረታ ማለት ልንመሰርተው እንችላለን እያገጣጠምን መመስረቱ ምንም ላይ መስለን ይችላል ልንመሰረተ እንችላለን። ነገር ግን ዋናው ትልቁ ሚስጥር ማገጣጠሙ ሳይሆን እንዴት ማገጣጠም እንችላለን ነው። እንዴት ማገጣጠም እንችላለን? ለማገጣጠም ብዙ መስፈርቶች አሉ። እነዛን መስፈርቶች ካወቅነ ምንም ሳንጨነቅ ፊደሎችን ከየትም እናምጣቸው አገጣጥመን መጽሐፍ ማንበብ ቀላል ነው ማለት ነው። ይህ ምንድን ነው? የመጀመሪያ ስራችን መሆን ያለበት ፊደላትን አገጣጥመን ለማንበብ የፊደላትን ድምጸት መለየት ግዴታ ነው። የፊደላትን ድምጸት መለየት ግዴታ ነው። እነዚህ የፊደላት ድምጸት ወይም አናባብ የሚባሉ ቃላቶች የአማርኛ ሰባቱ የአዘሮች ናቸው። የአማርኛ ሰባቱ የአዘሮችን ማወቅ ግዴታ ነው ማለት ነው። ምናልባት ብዙዎቻችን አማርኛ አናባቢ ድምፆችን እናነባቸዋለን፣ ነገር ግን ድምፃቸው ምን እንደሚመስል አናውቀውም። እዚህ ጋር ግን ግልጽ አርጌ ነው ማሳያቸው። ለምሳሌ የመጀመሪያ ድምፆች አ የሚል ድምፅ አላቸው። የመጀመሪያ ድምፆች አ የሚል ድምፅ አላቸው። የሁለተኛ ድምፆች ኡ የሚል ድምፅ አላቸው። የሶስተኛ ኢ፣ አራተኛ አ፣ አፋችን ያስከፍቱናል። አምስተኛ ኤ፣ ስድስተኛ እ፣ ሰባተኛ ኦ፣ የመጨረሻ ኦ ብለን እናቃቸዋለን ማለት ነው። እነሱን ድምፆች እንዴት አድርገን ነው ለይተን ፊደላትን ከፊደላት ለይተን አንደኛ ከሁለተኛ ሶስተኛ ከአራተኛ እየቀላቀልን መጽሐፍና ማንበብ የምንችለው የሚለውን በደንብ መመልከት ይጠበቅባቸዋል። ከዚህ ጋር እንደምታዩት በመጀመሪያ ፊደልና በአራተኛ እንዲሁም በስድስተኛ ፊደል ብቻ የተመሰረተ ቃል ነው። በመጀመሪያ በአራተኛና በስድስተኛ ስንት ፊደል የያዘ ማለት ነው? ሶስት ፊደል መጀመሪያ፣ አራተኛ፣ ስድስተኛ የመጀመሪያ አራተኛ ስድስተኛ መሆናቸውን እንዴት ማወቅ እንችላለን? ትልቁ ታርጌት እሱ ነው። የመጀመሪያ ፊደሎች ከሀና ከአ በስተቀር ሀ ሶስት ቤተሰብ አሉት አ ሁለት ቤተሰብ አሉት። ከእነሱ በስተቀር እያንዳንዱ የመጀመሪያ ፊደል እ ሚል ድምፅ አለው። እ ሚል ድምፅ አለው። ለ፣ መ፣ ሰ፣ ረ እያነስ እስከ መጨረሻው እስከ ምንደርስ ሁሉ ሚል ድምፅ ይኖረዋል ማለት ነው የመጀመሪያው። ስለዚህ ከዚህ ጋር እንደምታዩት አራተኛ ድምፆችም ተቀላቅሏል። አራተኞች ደግሞ አፋችን ሙሉ ለሙሉ ከፍተን የምንጠራቸው ድምጾች ናቸው። አፋችን ሙሉ ለሙሉ ከፍተን የምንጠራቸው ድምጾች እነማን ናቸው? አራተኞች የመጀመሪያ ድምጾች የጋራ ባህሪያቸው ምንድን ነው ከተባላችሁ እሚል ድምፅና ምንም አይነት ቀለበት ቅጥያ የላቸውም። ይሄ የመጀመሪያ ድምጾች ባህሪ ነው፣ ወይም የመጀመሪያ ፊደሎች ባህሪ ነው። አራተኛ ደግሞ አብዛኞቹ አብዛኞቹ ቀኝ እግራቸው ይረዝማል። ይሄ ቅርጻቸው አብዛኞቹ ቀኝ እግራቸው ይረዝማል፣ አራተኛ ፊደሎች ማለት ነው። የጋራ ድምጻቸው ደግሞ ሁሉም ፊደላት አ ይላሉ። አፋችን ያስከፍታሉ። ከዛ ወደ ስድስተኛ ፊደሎች ስንሄድ ደግሞ የጋራ ድምጻቸው እ የሚል ድምጽ አላቸው። እ የሚል ድምጽ አላቸው። እነዚህም ማወቅ ከቻልነ፣ ከመጀመሪያው እስከ መጨረሻው አማርኛን አገጣጥሞ ማንበብ በጣም ቀላል። ስለዚህ ከዚህ ጋር እንደምታዩት የመጀመሪያ ፊደል አራተኛና ስድስተኛ ፊደል ተቀላቅሎ የተቀመጡበት ቃል ነው ማለት ነው። ለ ስል የመጀመሪያ ፊደል ነው ማለት ነው። ለ ማ ስል ደግሞ አፌን ከፍታለው አራተኛ ነው። ወ ስል ደግሞ የመጀመሪያ ነው። ቅ ስል ደግሞ ስድስተኛ ይሆናል። እ የተመሰረተው በሶስት የመጀመሪያ ፊደሎች በመጀመሪያ ፊደሎች በአራተኛ እና በስድስተኛ ፊደሎች ማለት ነው። ሁለት የመጀመሪያ ፊደሎች አሉ። እነማን ናቸው? ለና ወ አንድ ማ አራተኛ ፊደል ነው። ቅ ደግሞ ስድስተኛ ፊደል ነው። ስለዚህ እንደዚህ አድርገን በተለይ በድምፅ መጻፍ ምንችል ሰዎች ለምሳሌ እኔ አንድን ተማሪ ለማወቅ ለጻፍ ብለው ይህንን ድምጸቱን ማወቅ ይጠበቅበታል። ለማለት ስንተኛ ፊደል ነው? ማ ማለትስ? ወ ማለትስ? ቅ ማለትስ? የሚለውን ለማወቅ የግድ ምን ማድረግ አለበት? የመጀመሪያ ፊደሎችን መለየት ድምጻቸውን፣ ቅርጻቸውን፣ የሁለተኞቹ ድምፃቸው፣ ቅርጻቸው፣ ሶስተኞችንም ልክ እንደዛው የማንኛውንም ፊደላት ድምጽና ቅርጽ ቀድመ ማወቅ ይጠበቅብናል። ያ ማለት ፊደላትን ወደ ቁልቁል መቁጠር አለብን ማለት ነው። ወደ ጎን ከምንቆጣቸው በተጨማሪ ፊደላትን ወደ ቁልቁል መቁጠር ከቻልነና ድምፅና ቅርጻቸው የጋራ የሆነው ማውጣት ከቻልነ አማርኛ አገጣጥሞ ለማንበብ በጣም ቀላል ነው። መረጃ ከዚህ ጋር ምንድን ነው የሚለው መረጃ? መ ስንል የመጀመሪያ ነው። ረ ስንልም የመጀመሪያ ነው። ምክንያቱም አ አ የሚል ድምጽ አላቸው። ጃ ስንል አፋችንን ከፍታለን። አፋችን ስንከፍት ስንተኛ ሆነ? አራተኛ። ስለዚህ ይሄ በሁለት የመጀመሪያ ድምጾች እና በአንድ የአራተኛ ድምጽ የተመሰረተ መረጃ ይላል ማለት ነው። መረጃ ከፍተኛ ከፍተኛ ከፍተኛ። እዚህ ጋር የስድስተኛ ድምፅ እና የመጀመሪያ ድምፅ ብቻ ነው ያለው። ማለት የስድስተኛ የመጀመሪያ እና አራተኛ ድምጽ ከ ስንል የመጀመሪያ ነው። እም ይል ድምጽ አለው። ፍ ስንል ደግሞ እም ይል ድምጽ አለው። ተ ስንል የመጀመሪያ ነው። ኛ ስንል አፋችን እንከፍታለን። ስለዚህ ምን ይላል? ከፍተኛ፣ ከፍተኛ በ ታ ቺ። ይሄ ደግሞ የመጀመሪያው በ የመጀመሪያ ድምጽ ነው። ታ ስንል አፋችን ይከፈታል፣ አራተኛ ነው። ቺ ስንል ደግሞ ስድስተኛ ነው። ስለዚህ ምንድን ነው የሚለው? በታች፣ በታች ከዚህ ጋር ደግሞ የምታዩት ምንድነው? በሰላም በሰላም። በ የመጀመሪያ ድምጽ ነው። ሰ የመጀመሪያ ድምጽ ነው። ላ ስንል አፋችን ይከፈታል። ም ስንል ደግሞ ስድስተኛ ነው ማለት ነው። ይሄ በአንድ ላይ ስናነበው ምን ይሆናል? በሰላም በሰላም በሰላም። እዚህ ጋር ደግሞ ሰላም ታ ሰላምታ ሰላምታ ሰላም ታ ለማለት ሰ ስንል የመጀመሪያ ድምፅ ነው። ላ ስንል አፋችን ስለሚከፈት አራተኛ ነው። ም ስንል ደግሞ እ ሚል ድምጽ አለው ስድስተኛ ነው። ታ ስንል በድጋሚ አራተኛ ነው። ከዚህ በተጨማሪ ደግሞ ኪ ሳ ራ ይላል አይደለ ኪ ሳ ራ ሶስተኛ ድምጾችና አራተኛ ድምጾች ናቸው በብዛት እዚህ ጋር የምታዩቸው ሶስተኛና አራተኛ ድምጾች ናቸው። ሶስተኛ አራተኛ ድምጾች አንዳንዴ የመጀመሪያ ድምጾች ሊኖሩ ይችላሉ። ሶስተኛ ድምጾች ደግሞ ኢ የሚል ድምፅ አላቸው። የጋራ ባህሪያቸውና የጋራ አሁን ያላቸውን ቅርጻቸውን ልንገራችሁ። የሶስተኛ ድምፆች ኢ የሚል ድምፅ አላቸው። ከዚህ በተጨማሪ እግራቸው ሸፋፋ ነው በሙሉ የሶስተኛ ድምጾች ኢ የሚል ድምጽና ሸፋፋ እግር አላቸው። እነዚህን መያዝ አለባቸው። እነዚህን ከያዛቸው የሶስተኛ ድምጽ ማንኛውም ከአስከብ ቢመጣ ግልጽ ነው። ስለዚህ ኪ ስንል ኢ የሚል ድምጽ አለው፣ እንዲሁም ሸፋፋ ስላለው ሶስተኛ ድምጽ ነው። ሳ ስንል አፋችን ስለምንከፍት አራተኛ ነው። ራ ስንልም ልክ እንደዛ አራተኛ ነው። ኬሳራ። ከዚህ ጋር ደግሞ ኪ ዳነ ይላል አደለ? ኪ ስንል ኢ የሚል ድምጽ አለ፣ በዛውም ሸፋፋ ነው። ሶስተኛ ነው ማለት ነው። ዳ ስንል ደግሞ አንደኛ፣ ቀኝ እግሩ የረዘመ ነው። ሁለተኛ ደግሞ አፋችን ያስከፍተናል፣ አራተኛ ነው። እና ስንል የመጀመሪያ ድምፅ ነው። የመጀመሪያዎችን እዚህ ጋር አረንጓዴ ላይ ስናይ ስለነበረ እናውቃቸዋለን። እና ካልን እ ሚል ድምፅ ስለሆነ የመጀመሪያ ናቸው። ሚዲያ ይላል አይደል? እዚጋ ሚ ዲ ያ ሚ ስንል ሸፋፍ አለው። አንደኛ፣ ሶስተኛ መሆኑን የምናውቀው ሸፋፍ አለው። ሲቀጥል ኢ ሚል ድምፅ አለው። ስለዚህ ይህ ሶስተኛ ነው እርግጠኛ ማለት ነው። ዲ ስንልም ኢ ሚል ድምፅ አለው፣ ሸፋፋም አለው። ስለዚህ ሶስተኛ ነው። ያ ስንል ደግሞ አፋችን ይከፈታል። ያ የአራተኞች የምናውቃቸው አፋችን ስለሚከፍቱት ብቻ ነው በተለይ ስለዚህ የምን ይላል ሚዲያ ሲዳማ ይላል አይደለም ሲ ስንል እዚህ ጋ አሁን አንደኛ ሸፋፍ አላት ሁለተኛ ሲ ስንል ኢ የሚል ድምጽ አላት ስለዚህ ች ፊደል ማነች ሶስተኛ ነች ማለት ነው ዳ ስንል ደግሞ አ ስለምንል አራተኛ ነች ማ ስንል እዚህ ጋ አራተኛ ድምጾች ብዙን ጊዜ ቀኝ እግራቸው ነው የሚረዝመው ከዛ በተጨማሪ ግን አፋችን ስለሚያስከፍቱን በዚህ መለየት እንችላለን ሲዳማ ማለት አራተኛ ነው ማለት ነው ሲዳማ ደቂቃ ስንል ደግሞ እዚ ጋር ደ ስንል የመጀመሪያ እ የሚል ድምጽ ነው። ቂ ስንል ሶስተኛ ፊደል ነች። ምክንያቱም እንዴት ነው ሶስተኛ መሆኗ የምናውቃት? አንደኛ ኢ የሚል ድምፅ አላት፣ ሁለተኛ ሸፋፋ ወደ ቀኝ አላት። ቃ ስንል ደግሞ አ ስለምንል አራተኛ መሆኗ እናውቃለን። ደቂቃ። ከዚህ በተጨማሪ ጠቃሚ ይላል አይደለ? ጠቃሚ። ጠ ስንል የመጀመሪያ ነው። ቃ ስንል አራተኛ ነው። ሚ ስንል ደግሞ ሶስተኛ ነው ማለት ነው። አዚ ህ ጋር ደግሞ የምታዩቸው ምንድናቸው ስድስተኛ ፊደሎችና የስምንተኛ ፊደሎች ቅንብር ነው። እንዴት ሆኖ ነው ስድስተኛና ስምንተኛ ፊደሎችን በአንድ ላይ ማንበብ የምንችለው? ብዙን ጊዜ እናገኛቸዋለን። ስድስተኛና ስምንተኛ ፊደሎች በአንድ ይመጣሉ። ያ ማለት እዚህ ጋር እንደምታዩት ስሟን ይላል አይደለ? ስሟን የስድስተኛ ፊደሎች ኦ የሚል ድምፅ ነው ያላቸው ማለት የስምንተኛዎች ዋ ሚል ድምጽ አላቸው። ስድስተኞች ደግሞ እ ሚል ድምፅ አላቸው። ስለዚህ እነዚህን ሁለቱን በአንድ ላይ በማዋሃድ አንድ ቃል እንመሰረታለን። ስሟ ን ስሟል ስሟል ቋ ን ቋ ቋንቋ ቋንቋ ቋን ቋ ቋ ቋ ሚሉት ስምንተኛ ናቸው። ን ስድስተኛ ነች ማለት ነው። ጥሷል ጥሷል ጥ ስድስተኛ ነች ሷ ስምንተኛ ል ስድስተኛ እዚህ ጋር የምታዩቸው ምን አይነት ፊደል ናቸው? የስምንተኛ ና የስድስተኛ ብቻ ናቸው። ስምንተኛ ና ስድስተኛ ዝ ቷል ል ዝ ቷል ቷ ስምንተኛ ት ልና ዝ ስድስተኛ ል ጓ ም ልና ም ስድስተኛ ጓ ስምንተኛ እዚህ ጋ ደግሞ የምታዩት ምንድነው? የመጀመሪያ ፊደሎችን ስድስተኛ ፊደሎችን በአንድ ላይ በማድረግ እና እንዲሁም ስምንተኛዎችን በአንድ ላይ በማድረግ እንዴት አድርገን ቃል መመስረት እንችላለን ነው። ደ ስንል የመጀመሪያ ፊደል ነች። ር ስንል ስድስተኛ ነች። ሷ ስንል ስምንተኛ ነች። ል ስንል ስድስተኛ ነች። ስለዚህ እነዚህን እንዲስ ማወቅ እንችላለን ካልነ ደ ስንል ሚል ስላለ የመጀመሪያ መሆኗ እናውቃለን። ር ስንል እ ስለምትል ስድስተኛ መሆኗ እናውቃለን። ሷ ስንል ደግሞ ስምንተኛ መሆኗ እናውቃለን። ል ስንልም ስድስተኛ። ስለዚህ ደርሷል ይላል። እዚህ ጋር ደግሞ በልቷል በልቷል በ የመጀመሪያ ነች። ል ስድስተኛ ነች። ቷ ስድስተኛ ስምንተኛ ነች። በልቷል። ገጥሟል ገጥሟል ገጥሟል። ከሚለው የመጀመሪያ ፊደል ብቻ ገ ነው። ከዛው ውስጥ ስድስተኛና ስምንተኛ ናቸው። ገብቷል። ይህም እንደዛው የመጀመሪያው ገ የመጀመሪያ ድምጽ ነው። ሌሎቹ ስድስትና ስምንተኛ ናቸው። ለግሷል። እዚህ ጋርም እንደምታዩት ለ የመጀመሪያ ድምጽ ነው። ግና ል ስድስተኛ ናቸው። ሷ ስምንተኛ ነች። ከስሯል እዚህ ጋር ከብቻ የመጀመሪያ ስትሆንና ስናል ስድስተኛ ሯ ስምንተኛ ይሆናሉ፣ ማለት ነው። ቤተሰብ ዛሬ አየናቸው ቀለል ባለ ሁኔታ፣ ዝርዝር ሐሳብ አላቸው። እያንዳንዱን በግልጽ ነው ያስረዷችሁ ይመስለኛል። እንግዲህ እናንተ የቪዲዮ ከወደዳችሁት ሰብስክራይብ እያደረጋችሁ እለፉ። እንዲሁም አማርኛ ማንበብና መጻፍ ለተቸገሩት ሸር እያደረጋችሁ አዳርሱልኝ እያልኩ ኮዲዮ ያሳስባለሁ። እንደዚህ አይነት ግልጽ የሆኑ ቪዲዮዎች እንዲሰሩላችሁ የምትፈልጉ ካላችሁ ኮመንት ላይ አሳውቅኝ በተደጋጋሚ በደንብ ከመጀመሪያው እስከ መጨረሻው ያለው ፊደላትን ግልጽ አድርጌ በውስጥ ቃል ስንመሰረት እንዴት ሆኖ ነው ተገጣጥሞ ማንበብና መጻፍ የሚችሉ የሚለውን ነገር በግልጽ የማሳያችሁ ነው የሚሆነው። አብራችሁ ስለነበራችሁ ከልብ አመሰግናለሁ። በውስጥ መስመር መማር እንደምትፈልጉ ደግሞ ከዚህ ጋር በማስቀምጠላችሁ ስልክ በቀጥታ በመደወልም ሊሆን ይችላል። በኢሞ፣ በዋትሳ፣ በቴሌግራም፣ በማንኛውም የሶሻል ሚዲያ አማራጮች ታገኙናላችሁ። በአጭር ጊዜ ብቻ አቀላጥፋችሁ እንድትጽፉ፣ እንድታነቡ እናደርጋለን። በበለጠ ደግሞ ከዚህ ከቪዲዮ ከምትሰሙት ድምፅ እና ከምትረዱት በበለጠ ደግሞ በውስጥ መስመር ገብታችሁ ብትማሩ የላቀ እውቀት እንደምታገኙ እርግጠኛ ሆናችሁ መምጣት ትችላላችሁ ማለት ነው። በድጋሚ አብራችሁ ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ ይሆንላችሁ።